ሰላም፣ ጤና ይስጥልኝ። ውድና የተከበራችሁን የተንቢቶ ተመልካቾች በሙሉ ሰላማችሁ ግዝት ይበልልኝ። እኔ ያለሁት ቅበት ከተማ ነው። 13 ሜትር አረቢያን መጅሊስ ይዘን መተናል ለንደረድረው ነው። ከመንደረድረው በፊት እናሳያችሁ ብዬ ነው። እሱ ነገር ላግዚሽ መጥቼ፣ ና አባቴ። አንዴ እቺ ብቻ እዚህ እንደምታዩት ቆንጆ ምንጣፍ አለው። ያው ቤቱ አራት ከሰባ በሰባት ሜትር ነው፣ ቁመት ጎን ደግሞ አራት ከሰባ ናት ሰባ። ያው በመጅሊስ ስለሚሸፈን ብዙ ጊዜ እንደዚህ እናደርጋለን ማለት ነው። ከስሬውን ነገር አንጥፈን ወደ ጓዳ በር መግቢያ ምናምን ቦታ ብቻ ከጥግ ጥግ አርገ ነው የመጅሊስ ቦታ ክፍተት ቢኖረውም ችግር የለውም ማለት ነው። ያው ገንዘብ ይቆጥላል ይቆጥባል። ምክንያቱም እዚች ጋ ሊቆረጥ የሚችለው ሁለት ሜትር ወይም ስምንት ካሪ መንጣፍ ነው ለዛች ለጎዶሎ ቦታ ተብሎ ሊቆረጥ የሚችለው በመጅሊስ መሸፈን ስለሚችል እንደዚህ አድርግ ያለ ማለት ነው። ይሄን ይመስላል። እጅግ በጣም ትወዱታላችሁ ብዬ አስባለሁኝ። መርጠው ሱቄ መጥተው ባልና ሚስቶች ያዘዙኝ እቃ ነው ማለት ነው። አስራ ሶስት ሜትር አረቢያ መጅሊስ ነው። እያያችሁኝ ስለምታዙኝ ከልብ አመሰግናለሁ። ባይ ስልክ ቁጥሬ ከላይ ያለላችሁ ደውሉ።